ኢደን ፍኖትን እያሰቃየቻት ትገኛለች። ፍኖታውን መከራ ውስጥ ገብታለች። እናቴን ሰርቼ አስታምማለሁ ለእናቴ ደርሶላታለሁ ብላ በተነሳችበትና ስደት ወይም ደግሞ ከቤቷ ወታ የምትወዳቸውን እናትና ወንድሟን ጥላ ህይወትን ለማሸነፍ አባቷ ጓደኛ ቤት ኢደን አባት ቤት ሄደች። ኢደን ደግሞ በ በጣም እያሰቃየቻት ትገኛለች። ኢደን በፍቅረኛዋ ብቻ በብሩክ ሳይሆን የምትቀናው በአባትና በወንድሟ ትቀናለች። የአባቴንም የወንድሜንም ቴንሽን ስበሸዋል አለቻት። ከዛም አረቧግሽን እኔ ያልተፈቱ ችግሮች በውስጥ ያሉብኝ ምን ሊሆነ ብዬ ነው የሰው ቴንሽን እምስበው አለች። እያንዳንዱ እንቅስቃሴሽን በደንብ እየተከታተልኩን ነው አርፈሽ ብትቀመጭ ይሻልሻል ትላታለች። ከዛም አባትዮው ደግሞ ኢደንንና ፍኖትን አንድ ክላስ እንዲተኙ አደረጋቸው። ኢደን ክፉ ሰው ናት። ያለምንም ምንጣፍ ያለምንም ልብስ ፍኖትን መሬት ላይ ሰረሚክ ላይ እንድትተኛ ታስገድዳታለች። ፍኖትም የራሷን ቀሚሶች አንጥፏ ነው የምተኛው። ለዛው ማታ ማታ ያለባት ስቃይ ማንም መቼም የምትወጣ አይደለም። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይዛል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ፍኖት ቀጣይ ፓርት ይዘን መጥተናል ማለት ነው። እውነት ለመናገር ፍኖት ያሳለፈችው ያለው ነገር የኑሮ ደረጃ ምን ያክል ዋጋ እንደሚያስከፍለን ነው ማለት ነው። ኢደን እንግዲህ ፍኖትን በጣም እያሰቃየቻት ትገኛለች። ባለፈው ፓርት ላይ አባቷና ወንድሟ ኢደንን ጥሪያትና ምግብ አብረን እንብላ እራት አሏት። ከዛም እሽ ብላ ኢደንን ልትጠራ ከላሷ ስትሄድ ኢደን ደግሞ ፍቅረኛዋን ብሩክን እያወራች ነበር። እናም ብሩክ ስልክ አያነሳላትም። በሰዓቱ ፍኖትን ካየ ወደ የብሩክ ልብ ሸፍቷል። ከዛም እሷ ደግሞ ይሄ ነገር በጣም አስጨንቋታል ፍኖት ምስኪኗ። ነገር ግን ኢደን በፍቅረኛዋ ብቻ ሳይሆን ቅናቷ በወንድሟና በአባቷም ነው። አባቷና ወንድሟ ደግሞ ፍኖትን ወደዋታል። ሳስበው አባትየውም ፍኖትን ሳፈቅራት አይቀርም። ብሩክም ወዳው እንዳያት መልከ መልካም ሴት እና በራሷ የምትተማመን ሴት እንደሆነች ተረድቷል። እናም በዚያ የተነሳ ኢደን ከፍቅረኛዋ ጋር ስልክ ስትደውል አያነሳላትም፣ አይመልስም። ፍኖት ደግሞ ምንም ያደረገችው ነገር የለም። እናም እንዳውም ከፍርሃቷ የተነሳ በህልሟ ስታሰቃያት አየች። በእሷው እጅ ስትወድቅባት ወቅታት አየች። አይገርምም። አሁን እንግዲህ ብሩጋ ፍኖት ብሩጋ ኢደን ብደውል ብደውል ስልክ አያነሳላትም። ከዛም ፍኖትን ማሰቃየት ጀመረች። የዳግም አማራጭ ምንድን ነው? ፍኖት እንዳትሰቃይ ስለፈለገ ኢደንን ቢያናግራትም አልሰማቸውም። ቀጥታ የት ነው የሄደው? የኢደን ፍቅረኛ ጋር አብሮክ ጋር ሄዶ አገኘው። ፍኖት ግን መጀመሪያ ዳግም ብሮክ ያለበት ቦታ ሄጄ ይቅርታ መጠየቅና እግሩ ላይ ወድቄ ከፍኖት ከኢደን ጋር እንድታረቁ ማድረግ አለብኝ አለችው። ለምን ምን አደረግሽ አላት። ምንም አላደረግኩም፣ ግን ደግሞ ኢደን የምታስበው በቃ በእኔ ምክንያት እንደሆነ የተጣሉት ነው። እንደውም ማታ ነግራኛለች አስጠንቅቃልኛለችም ጥቃልኛለችም ብሩክ ስልክ ማያነሳልኝ ባንቺ ምክንያት ነው ብላኛለች። ስለዚህ የሆነ ነገር ከምትሆን እኔ ብሩክ ጋር ሂጅ እግሩ ላይ ተደፍቼ ይቅርታ አድርጎላት እንዲታረቁ ፈልጋለሁ አለችው። ከዛም እዩልሽ ፍኖት፣ ይህ ያንቺ ችግር አይደለም፣ ባንቺም አይደለም ያለ ነገር ነው። ስለዚህ አንቺ ሳኮኚ እኔ ያለበት እጄ ይቅርታ ጠይቀውና አናግረዋለሁ አለ ዳግም። ከዛ እሺ ብላ ዳግምም ወቶ ብሩክን ፍለጋ ሄደ። ከዛም ፍኖት ደግሞ እሳሎን ቁጭ አለች። የፍኖት የኢደን አባት መጣ። ፍኖት ምንንሽ ነው እዚህ ቁጭ አልሽው? አላት ምንም። ለምን ገብተሽ አተኝም ሲላትም እተኛለሁ አለችው እና ታዲያ ለምንድን ነው እኔ በጊዜ እንቅልፍ ስለማይመጣ እዚህ ልቆይ ብዬ ነው አለች እውስጥ ኢደን ስለምታሰቃያን ነው ፍኖት ሳሎን ቆጭ ብላ እያሰበች የነበረው አባትየው ሲመጣ ደነገጠች ከዛም እሺ ቢያንስ ቲቪ ከፍተሽ አታይም አላት እሺ ጋሽ አለችው አመሰግናለሁ አለች እንዳት አመሰግንኝ! በእኔና በአንቺ መካከል ማመስገን የለብንም፣ ምስጋና የለብንም አለ። እሺ አለችው። ከዛም እሶፋው ላይ እንቅልፍ ሸለብ እንዳረጋት የስቃይ ህልም አየች። ኢደን እናሷ ተጣልተው ኢደን ኢደንን እንቃርጋ ይዛ እያስፈራራቻት ነበረ ከዚህ ቤት ሕይወትሽ አልፎ ነው የሚወጣው እያለች አንገቷን አንቃት ነበር። በህልሟ አረ ኢደልቀቅኝ እያሳመምሽ ነው አለች። እዩውልሽ ብሩኬ እማትርቄ ከሆነ እገልሻለሁ አለቻት። እኔ ብሩኬን በእንጨትም አልነካውማ እኔ አለች ፍኖት። አዎ አንቺ እንኳን በእንጨት ቅርና ባይነሽ እንድታዩ አላደርግሽም ከዚህ በኋላ አለቻት። ከዛም እንቃርጋ ይዛት እንዳለ ገፍትራ ስትጥላት የወደቀች መሰለች። ደነገጠች ፍኖት። ከዛም እየተብረከረከች በቃ ኢደን ኢደን አለቻት። ኢደን ጸጥ አለች። አውቃ ነው። ከዛም ኢደን እያለች ፊቷን ነካ አደረገቻት ፍኖት ኤደን የወደቀችበት ከመሰለችበት ተነሳችና አንገቷን አነቀቻት። እሷም ደነገጠች። ከዛም ቢለዋ አንስታ፣ ኤደን እዋክሽን፣ ተኝ፣ የሚጸጽትሽን ነገር እንዳታደርጊ የሚጸጽትሽን ነገር እንዳታደርጊ አለች ፍኖት። ከዛም ምንም አይጸጽተኝም አንቺን ከዚህ ቤት ነፍስሽን ማጥፋት ነው አለቻት። ከዛ እባክሽን ተይ እያለች እያለ ኢደን በህልማ ነው። ፍኖት ግን ኢደን ቢላውን ራሷ ላይ የሰካች መስላ ወደቀች። ፍኖት መግቢያ መግቢያ ቀዳዳ አጣች፣ ጨነቃት፣ ጠበባት። አይገርምም። ዳግም ደግሞ የኢደንን ፍቅረኛ አግኝቶ አናገረው ብሩክን። ከዛም ለምንድን ነው ለኢደን ስልክ የማታነሳው አለው። አንድ ማለት ጤነኛ ነህ ግን አለው። አሁ ጤነኛ ነኝ። አይ አትመስለኝም፣ ያመመ ይመስላል አለው። ኤውለህ እኔ ጤነኛ ነኝ አለ። እና ስልክ የማታነሳው ለምንድን ነው አለው? ማለት አለ ማለቴማ፣ ለኢደን ስልክ የማታነሳለት ምንድን ነው? ባንተ ምክንያት ቤቱ ተበጥብጦ ነው ያደረው አለ። እንዴት እንዴት? ይሄን ልትል ቻልክ? ግራ እያጋባኝ ነው። ከኢዴን እንድርቅ የምትፈልገው አንተ መስለኝ አለው ነበር። ግን ደግሞ ያቺ ምንም የማታውቀው ፍኖትን ኢደን እያሰቃየቻት ነው አለ። ኦ ለኢደን አስበህ ሳይሆን ፍኖት ለፍኖት አስበህ ነው አይደል አለው። እንደፈለግክ ማሰብ ትችላለህ አለ እና እኔና ኢደን አብረን እንዳንሆን ጥረት ስታደርግ አልነበር? አለው አሁን አብራችሁ እንድትሆኑ ስለፈለግኩስ ሲለውም፣ ኦ ው እባክህ አስገረምከኝ፣ እባክህ አለው። ለማንኛውም መተህ የሆነ ነገር አድርግ፣ በቃ በእናንተ ምክንያት ቤቱ መበጥበጥ የለበትም አለና ዳግም ተመለሰ። ከዛም አማራጭ የለውም ፍኖት ምስኪን እየተሰቃየች ነው። ከዛም ብሩክ የኢደን ፍቅረኛ መጣ። ፍኖት የጭንቅቷን እሱን ስታየው እግሩ ላይ ተንበርክካ እዋክህን እዋክህን፣ ኢደንን ይቅርታ አድርግላት እዋክህን ልለምንህ እያለች እግሩ ላይ ተንበረከከች። አረ ፍኖት ተነሺ፣ አረ ባንቺ ምክንያት አይደለም በፍጹም፣ አረ ተነሺ አለ ብሩክ። ከዛም እዋክን፣ ልለምን በእኔ ምክንያት ነው ብላ በጣም ራሷ ላይ ችግር እየፈጠረች ነው፣ እዋክህን አለችው። እሽ ፍኖት ተነሽ፣ እኔ ይቅርታ አደርግላት አለሁ፣ ይቅርታ ጠይቃት አለሁ ግን በአንቺ ምክንያት አይደለም አላት። ከዛ እሽ ብላ ፍኖትና እና በሮ ከአይን ላይን መታየት ጀመሩ። እዩልሽ ፍኖት ከዚህ በኋላ እንደዚ አይነት ነገር እንዳታደርጊ በአንቺ ምክንያት ምንም ነገር የተፈጠረ ነገር የለም እግር ላይ ተንበርክቀሽ ይቅርታ እንድጠይቅኝም አልፈልግም፣ ሀላት። ከዛ ትከሻዋን ይዟት ነበረ። ኢደን ወደ ደረጃ መውረድ ጀመረች ድምፁን ስትሰማ። ከዛ ፍኖት ትከሻ ላይ እጁን አድርጎ እይታ እያያት ነበረ። ፍኖትም ብሩክን እያየችው ነበረ። ከዛም ሄደን ያንን ካየች በኋላ እየሮጠች ወደ ክላሷ ገባች። ከዛ ፍኖት ተብረከረከች። በአይኗ እምባ ቅንዝፍ ቅንዝፍ ማለት ጀመረ። ከዛም ብሩክ ደግሞ እየሮጠ ኢደን ክላስ ሄደ። ኢደን ደግሞ ቢላዋ ምላጭ አንስታ እጇን ለመቁረጥ እየታገለች ነበረ። ከዛም ወንድሟና ብሩክ ፍቅረኛዋ እንዲሁም ደግሞ ፍኖት በሩን ክፈች ብለው ቢለምኗት ቢለምኗት ቢለምኗት እምቢያለች። ቀኑን ሙሉ አሁን ፍኖት ጨለማ ወረሳት፣ ተብረከረከች፣ የምትሆነው ግራ ገባት። ከዛም ስተብረ ከረክ ዋለች። ከዛ ዳግም አባቱ ጋር ደውሎ እዋክን ናቶሎ፣ ኢደን ራሷ ላይ ችግር ልትፈጥር ነው አለ። አባቱ እየው መንገድ ላይ ነበር። ከዛም ይኸውልህ፣ ይህ ሁሉ የሆነው ባንተ ምክንያት ነው። እኔ ችግሮችን አስተካከል አልኩህ እንጂ አበላሽ ነው እንዲህ ያልኩህ? በጥብጥ ነው እንዲህ ያልኩህ አለው ዳግም። ከዛም እኔ አልመጠበኩም ምንም ያደረግኩን ነገር የለም በቃ፣ እንዳውም ከዚህ በኋላ አያገባኝም፣ እሄዳለሁ አለ። የትም አትሄድም። አሁን ቢያንስ በሩን እንድትከፍት አድርጋለሁ። እኔ የምንፈልገው እሱን ነው አለ ከዛም በሩን አልከፍት ብላ ዳግም እና ብሩክ ሳሎን ቁጭ ብለው አባትየው መጡ። ከዛም ኢደን ደግሞ እዛው ክላሷ ምላጭ ይዛለች። ፍኖት ደግሞ ኢደን ክላስ ተገትራ ሁሉን ነገር የሆነ ነገር ትሆናለች እያለች በጭንቀት እምባዋ ይዘንፋል። ከዛም ብሩክ በአንተ ምክንያት ነው አይደል ኢደን መሆና ነው አለ። ከዛም በእኔ ምክንያት አይደለም ጋሽ። አለ ኤው የትም እንዳትቀሳቀስ አሁን አናግሬያት መጣሁ። እኔ እናንተ በኋላ እንወያያለን አለ። ከዛም አባቷ የእኔ ልጅ ክፈች ሊበሩን ብሎ አስከፈታት። ከዛም አባዬ ብላ እቅፍ አድጋ ያዘችው። ምን ሆነሽ ነው? በብሩክ ምክንያት ነው አላት። ከዛ ፍኖት ደግሞ እምባዋን እያቀዘፈች ደህና መሆኗን ስታቅ ወደ ታች ወረደች። ከዛም ብሩክንና ኢደንን አባትየው አስታረቋቸው ከዛም እንደዚህ ነው የሚያምርባችሁ ከዚህ በኋላ በፍጹም ስትጣሉ እንዳላይ አለ ከዛም ጋሽ ግን እኮ እኔና ኢደን መተማመን ኢደን እንድታምነኝ ፈልጋለሁ ሲልም አይ እሱን እናንተ ጨርሱ አላቸው አባትየው ከዛ እሽ ብለው ከዚህ ግን እኮ እያደረክ የነበረው ነገር ማቀፍ ብቻ አይደለም ያናደደኝ፣ አለችው። እና ምንድን ነው? ምን አደረግኩ? አላት። እንዴ ትናንት በጣም ቆንጆና ታሳዝናለች እያልክ ነበር፣ አለ። በቃ ሁሉንም ትቸዋለሁ፣ እኔ ስላንቺ ብቻ ነው ማስበው፣ አላት። ከዛም የኔ ፍቅር፣ ይህን የማደርገው እኮ ስለማፈቅር ነው አለችው። አውቃለሁ። አሁን ክበብ መግባት አለብኝ ሊድ አላት። ከዛም ሸኘችው። ፍኖት ደግሞ እራት ሰርታ ነበረ። እናም ስለ ፍቅር እያወራ እያለ ያፈቅርታ ታፈቅረዋለች ለዛም ነው አለ። ይሄ ፍቅር ብቻ ሳይሆን በሽታም የጤና አይመስለኝም። በጊዜ የሆነ ነገር እንድታበጅለት መሆን አለበት ነገሩ ሲገባት፣ ወደ ራሷ ስትመለስ ሁሉንም ታውቃለች አለችው ዳግምን ፍኖት ፍቅር ማለት ሲላት፣ እህ ብላ ፍኖት ታደናገጠች። እና ዛሬ እኮ በጣም የሚያዝግ ጊዜ ያሳልፍ ነው። እራት ሰርተን ተሰብስበን መብላት አለብን አለችው ዳግመን። እዩልሽ፣ ደግሞ ማሽን ሳላደንቅልሽ አላልፍም፣ በጣም ባለሙያ ነሽ አላት። አይ ብዙ ይቀረኛል ገና አለችው። ቢሆንም ከእኔ ትሻያለሽ አላት። ከዛም እሽ ብላ እራት ሰራች። አባትዮው ከውጭ መጥቶ እራት በሉ። እራት ከበሉ በኋላ ሁሉም በጣም ወደ የክላሳቸው ሄዱ። ኢደን መጀመሪያ ላይ ግን ትንሽ በላች ና ይህን ያክል ምንድን ነው ብንጂ አሏት። ይህን ያክል ከበላው አይበቃኝም አለች። ግን አንዳንድ ሰዎች ደግሞ በቃ አለች ና ፍኖት በፊት ግን እራት ሰርታ አባትየውም እራት ፣ በቃኝ አልበላም ብሎ ክላሱ ገብቶ እንደተኛ ለዳግም ነገረችው። እናም ኢደንን የምታውቃት ናት እን ብላ ብላትም ስለማትበላ በቃ አንተ መብላት ከፈለግክ ብዬ ነው አለችው። አንቺ ደክመሽ ሰርተሽማ እበላለሁኝ ግን በአንድ ነገር ከተስማማን ነው አላት። በምንድን ነው አለችው? አብረን ከበላን እኔም እሺ አለች። እኔ እኮ ብቻ መብላት ግን አንቺ እራት በልተሻል አላት እኔ እኮ ብቻ እራት መብላት አልፈልግም አለችው ከዛ እኔም አልወድም ነበር ነይ ንብላ ብሎ የሰራችውን ምግብ ይዛ ገብታ ዳግም ክላስ በሉ ያንን ደግሞ ኢደን እየተከታተለች ነበረ ከዛም ምን እያደረግሽ ነው አለቻት ምንም እዩልሽ ሁሉን ነገር እያንዳንዱ እንቅስቃሴሽን እየተከታተልኩሽ ነው ስለዚህ እመኝኝ፣ እዚህ ቤት የምታደርገውን በሙሉ አውቃለሁ። የእነሱን አእምሮ ወይም ደግሞ ቴንሽናቸውን ለመሳብ ነው፣ ስበሻልም፣ ተሳክቶልሻል። ግን እመኝኝ፣ እገልሻለሁ አለቻት። እሻለች። በሌላው ቀን እራስ ሰርታ አቀረበች። እናም በሾርኒ ጠቅ ጣቃ አድርጋት ኢደን ሄደች። አባትየውም በቃ የልብሽን ተናግረሽ ነው የምትሄደው አላት። ይበቃናል ይህን ያህል ከተወያየን ይህን ያንንም ከበላዊ በቂ ነው አለች። ከዛም ምን ለማድረግ እየሞከርሽ ነው ብሎ ዳግም ተከታትሏት ሄደ። ምን አገባ ወይስ አወኩባችሁ? ሀሳባችሁን፣ ድርጊታችሁን ነቃውባችሁ? አለችው። ከዛሬ ጀምረሽ እኔ ፊት እንዳይነን ነገር ብታደርጊ የመጨረሻ እንጣላለን አላት። ከዛም ጥላው ገባች። አባትየው ደግሞ ፍኖትን ተኮር ብሎ ማየት ጀመረ። አፈቀራት መሰል። እሷም ግራ ተገባች። እናቷ ጋር ደውላ ውስጧ ሰላም እንዳልሆነ ብታቅም ግን እናቷ ነቁባት። እታ ብዬ እኔ ምንም አልልኩም ደስተኛ ነኝ ብትልም እናትየዋ ግን የሆነ ነገር እንደሆነች ተረዱ። ፍኖት እያሳለፈችው ያለው መከራ እናም ወንድሟን ለወንድም ስልክ ስጭው ብላ፣ እታ ብዬ ይህን ነገር እንዳትሰማ እዚያ አንዳንድ ነገሮችን ማስተካከል አለብኝ አለችው። ከዛም ጨረሰች እና ስልኩን ለኢደን ወንድም ሰጠች። ከዛም መጨረሻ ላይ የኢደን አባት ምን እያደረግሽ ነው? ምን ለማድረግ አሰብሽ አላት። ምንም አሁን ስራ ሰርቼ ለእናቴ ብደርስላት ነው ሀሳቤ አለችው። ትምህርትስ? አላት። ትምህርቴንማ በቃ ይደርሳል ብዬ ነው አለች። ከዛ አባትየው ተቆጣ። ሁለቱንም በአንድ የምታሰጅበት ስራ እንፈልጋለን ሲላት በጣም ደስ አላት። እሺ ጋሽ አመሰግናለሁ አለችው። አ ከዛሬ ጀምረሽ አመሰግናለሁ እንዳትይ አላት። ደነገጠች። ከዛ በትኩረት ያያት ጀመር። ፈራች ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ።